ሲገምት ምንድ ነው ሰርፕራይዝ ማረግ አለ። አንተ አአንተ ጠዋት እኔ ሰርፕራይዝ አላረገኝም። ስራ ቦታ ሳላስበው ማለት ነው። ካሜራ የለም እንጂ እኔ ደግሞ ሰርፕራይዝ ረገ ያለ ሰርፕራይዝ። ግን ገምት አይ፣ አላማከርከኝም። እኔ ደግሞ የምትወደውን ነው እሱ ያመጣው። ሰርፕራይዙ የምትወደው ነገር ስለሆነ ሰርፕራይዙ እንቆይ ትንሽ። ቡና ጠጣና ተነቃቃ ተነቃቃ ተነቃቃና እየጠጣ ረዩ ትስቃለህ። ለሚመጣው አመት ደግሞ የቤት ቁልፍ፣ የመኪና ቁልፍ ነው ሰርፕራይዝ። ሰርፕራይዝ የምታደርገኝ ይሻላል አይደለ? እንግዲህ ለመጀመሪያ ቤተሰቦች የሰርፕራይዝ እያደረኩ ነው። ይኸውላችሁ፣ ጠፍቶብኛል ወሬውም። ባለቤቴን ገና ለመጀመሪያ ጊዜ ሰርፕራይዝ እያደረኩ ነው። ምን እንደተሰማህ ስጤ ይሆና ራዩ፣ እያገዝከው ነው። ኧረ ቡናው እንዳደፈው

እንግዲህ ቤተሰቦች ገና ለመጀመሪያ ጊዜ ባለቤቴን ሰርፕራይዝ እያደረኩ ነው። እሱ በድንገት ስራ ቦታ መጥቶ ጠዋት ሰርፕራይዝ አድርጎኛልና እኔም ደግሞ ለምን አላስደስተውም ብዬ ሰርፕራይዝ አድርጌዋለሁኝ እላችኋለሁኝ። እንግዲህ የቁርአንና ሰላሳ ጁዝ ቁርአንና መስገጃ እንዲሁም ሰቢሃ ሲዋክም አለው ደስ እንዳለ እንደገና ደግሞ ሙሰቢያ ያለው፣ ሲዋካ ያለው፣ ኮፊ ያለው፣ እንደምታዩት መስገጃ ያለው፣ እዚህ ጋር ሽቶ አለው። እንግዲህ እናንተም እንግዲህ ለባሎቻችሁ፣ ለአባቶቻችሁ እንዲሁም ለወንድሞቻችሁ እንግዲህ ሰርፕራይዝ ማድረግ የምትፈልጉ ሰርፕራይዝ ማድረግ ትችላላችሁ። እንግዲህ በውስጥ ገብታችሁ አናግሮኝ እላችኋለሁ፣ ውድ ቤተሰቦች እንግዲህ ቻላ አሳድጉልኝ፣ ላይክ አድርጉ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጉ እንዲሁም ሰብስክራይብ እያደረጋችሁ ቤተሰቡኑላችሁ ባለቤቴን አሳድጉልኝ እላችኋለሁ። እንግዲህ አልጎሪዝም አግዶኝ ነበር፣ ተንስቷል። እንሻ አላህ ደግሞ የበለጠ ደረጃ እንድደርስ እንሻ አላህ እንግዲህ እይታ እንዲኖረው ሼር ሼር አርጉልኝ ውድ ደንበኞች እንግዲህ ቡና እየቀዘቀዘ ነው ቡና ይሄን እየጠጣው ቡና እንጠጣላችኋለሁ እንግዲህ ዛሬ ስንተኛው ለይል ነው ስሄድ ዘጠኝኛው ለይል ነው ለካ ዛሬ ስምንትማ ዋልንበት ዛሬ ዘጠኝኛው ለይል ነው ኢንሻአላህ እንግዲህ ውድ ደንበኞች ረዩ ሸሸህሳ ረዩን እንግዲህ የምታውቁት እየሸሸ ነው እሱም ካሜራ ይፈራል እንደባለቤቴ? እንግዲህ ውድ ደንበኞች ይሄን ይመስላል። እንግዲህ የሚጣየ ተኝታለች። ቅድም የሚጣየ አስገብቼላችሁ ነበር ማማ ተኝታለች አባሀብ እየበላች ምናምን አስገብቼላችሁ ነበር። በጣም ረባሽ የሆነ ልጅ አላሰብቶኛል። እንግዲህ አልሐምዱሊላ እንግዲህ ውዶችዬ ዛሬ እንግዲህ በሰርፕራይዝ መጥቼላችኋለሁ። እንሻላ በኋላ ደግሞ ትራስ ልብስ ይዤላቸው እቀርባለሁ፣ ስራ ቦታ ገባለሁ ከፊጥራ በኋላ እንሻላ። ይሄን ይመስላል እንግዲህ ለዛሬ አስኩት። ቪዲዮ ስለተከታተላችሁ በጣም አመሰግናለሁ። ወሰላሙ አለይኩም ረመቱላ ብረካቱ